ይበላ የቼ ናገኘሁዝ አንድመሸንጎ አልሆል ምን ሆኖ ኩኝ ብዬስ ይበላዋ የቼ ናገኘሁዝ ታርቀናል። አንዘላለፍም፣ አንነቃቀፍም። ሆኖም ግን አንተቃቀፍም፣ አልጠላውም፣ እንደ ድሮም አልወዳውም። ምንም ስሜት ላይ ደርሰናል። ጸብ ለን ፍቅሩንም ግን ጨርሰናል። እባክሽ ታረቂ። ቤተሰብ በመጀመሪያ ዛሬ የመጣውት በጣም ጥብቅ ጥብቅ የሆነ አንድ ጉዳይ ልነግራችሁ ነው። እናንተም ማወቅም መስማትም ስላለባችሁ ነው። ያም የሆነበት ምክንያት እዚህ ጉዳይ ላይ በጣም ትኩረት አድርገን ስንሰራ እናንተም ስደግፉን በመረጃም እንዲሁም ደግሞ በሀሳብም ስሰጡን በጣም በጣም በጣም ቆይታችኋል እና ትናንት የተፈጠረው ነገር ለሁላችንም ሰርፕራይዝ ሆኗል። ነገር ግን እኔ ኢንፎርሜሽን ነበረኝ ከዚህ ቀደም የታሰበ ነገር አለ። ቡታጀራ ላይ ብያችሁ ነበረ፣ አስቀድሜ ተናግሬ ነበረ እና የታሰበው ነገር እንደሆነ አይታችኋል። እና ቡታጀራ ላይ ያስታርቋቸዋል፣ የሆነ ነገር ይፈጠራል፣ ምናምን ስላችሁ ነበር። እሱንም ወደኋላ ላ ሄዳችሁ ቪዲዮ መመልከት ትችላላችሁ። እኛ ያለመረጃ አንናገርም፣ ያለመረጃ አናውራም። ያልነው ሆኗል፣ ያልነው ሆኗል። ነገር ግን እዚህ ላይ እኔ ለምን እንደተደበሰበሰና ለምን ሊደበቅ እንዳልፈለገ አላውቅም። እኔ እማውቀው አብረው እንደነበሩና እንደታረቁ አይነት ነገር ነውና ሜይቢ ከህግ ጋር የተያዙ ጉዳዮች በሂደት ስለሄዱ ከዛም በዛም የተነሳ ነው ብዬ አስባለሁ። ግን ግን ግን ያልኩት እንደሆነና ሁሉም እዛ እንደሄዱ በተለይ ጽጌና ጓደኞቿም ሆኖ እዛ እንደሄዱ እና ይህ ነገር እንደታሰበ መረጃው ነበረኝ። ኦረዲ በቤቢ ሻወር ብለው እንግዲህ እርቁን ማሳይ ተሆናል። ሰው ባይታረቅ እጅና እጁን ተያይዞ ኬክ አይቆርስ ግን መጥራት ስላለበት ጉዳዩ ፍቺ ወረቀት እስከ መቅደድ ወደ ፍርድ ቤት ምናምን የሚሉ ነገሮች ስላሉ ጥርጣሬም እንዳይፈጥር እናንተም ላይ ደግሞ ትንሽ ግራ መጋባትን እንዳይፈጥር ነገሮችን ለማጥራት ነው። የመጨረሻ ምነግራችሁና ምነግራችሁና ምነግራችሁ ጉዳይ አለ። በደስታ አይደለም ሰው ሲከፋም ሲበሳጭም ሲናደድም እኛ ምንም ደስ አይለንም፣ ግን ያ ሰው ከስህተቱ ሲማር ደግሞ ደስ ስለሚለን ነው። እና ያው ሜሪን በተመለከተ ነው፣ ሶሪ ሄርሜላን በተመለከተ ነው ያለውን ጉዳይ ለእናንተ በመጨረሻ እነግራቸዋለሁ። ግን ከዛ አስቀድሜ የሄርሜላን ነገር በመጨረሻ እነግራቸዋለሁ። ከዛ አስቀድሜ መናገር የምፈልገው ነገር አትፍረዱ፣ አትፍረዱ በቃ ዋናው ዋናው መዛሬ መናገር የምፈልገው ነገር አትፍረዱ፣ ይፈረድባቸዋል። ብዙዎቻችሁ በጣም ስሜታ የሆናችሁ ስትሳደቡ ስትናገሩ፣ በቃ የሆነ ነገር አብርሃም ሲያደርግ አብርሃም ላይ ስትወርዱበት፣ ሩታ የሆነ ነገር እዛ ላይ እና ከነሱ ላይ ብቻ አይደለም። ሁልጊዜ ጊዜ ለውሳኔዎች መቸኮል የለብንም፣ ግራና ቀኙን ማየት ያስፈልጋል። በምንሄድበት እንግብ ነገር ሁልጊዜ ግራና ቀኙ ማየት ያስፈልጋል። የሚፈጠሩ ጉዳዮች መልሰው እኛ ለትዝብት የሚዳርጉን እና አይታችኋል፣ የተፈጠረውን ነገር በኋላ ላይ አንድ ላይ ሆኖ እንደዚህ እንደሚመጡ አስቀድመን ስለምናቅ እኛ ተው፣ አትፍረዱ። በተለይ አንዳንድ ኮሜንት የምታደረጉ ሰዎች ግድ የላችሁም፣ ሰከንበሉ ሰውን ላይ መለያየትን አትዝሩ። ያ ሰው ጥፋተኛም ቢሆን ያ ሰው ያንን ሰው ቢጎዳው ራሱ ሀሳብ መስጠት አያስፈልግም። ሰው በሚመለከተው ጉዳይ ላይ ነው ብቻ ብዬ አልናገርም ስለምታዩት ኮሜንት መስጠታቸው አይቀርም። ሀሳብ መስጠት አይቀርም። መናገር አይቀርም። ግን መጨረሻውን ሁሉ ጊዜ ተደጋጋሚ ጊዜ አይታችሁታል። በቃ ፍቅር ጋርም ሲሄድ እሱ ውሳይ ደጋረክ ምናምን በቃ ችለችለ ነው ምናምን። ከዛ በኋላ ደግሞ ይመለሳል። እንኳን ተመለሱ እንደዚህ አያዋጣም። ሁል ጊዜ ነገሩን ሰከን ብሎ ማለት ነው፣ ተዉ እንደዚህ እንደዚህ ነው፣ መፍትሄ ይዞ በመምጣት ምናምን እና ደግሞ ተንኮለኞች ላይ በማጋለጥ የተንኮለኞች ደጋፊ ባለመሆን፣ አሁን ብዙ ጊዜ አያለውኝ እኔ ጥሩ እንዳልሰራች እየታወቀ ያችልች በማይሆን መልኩ እንኳን መታ መልካም ነገር አስመሰላ ብትሰራ ያንን ነገር ኖ ማን አለሽ ምን ይመለከትሻል? የሚለው ነገር ለሁሉም ይሄ ያስፈልጋል። በቃ ለሁሉም ያስፈልጋል። እያራረቀና ነገር ግንኙነቶችን በጣም ጋፕ እየፈጠረና እንትን እያለ ያለው እንደዚህ አይነት ጉዳዮች ናቸው። በቃ ሁል ጊዜ በማያገባን ብቻ ሳይሆን ለነገሩ ለምትመለከቱ ላይ ሀሳብ መስጠት ግዴታችሁ ነው። ይሄ በቃ መብታችሁ እንደፈለጋችሁ ነው። ነገር ግን እዛ ጉዳይ ላይ ሀሳብ የምንሰጠው ነገር ምንድን ነው ብሎ ደግሞ መጠየቅና ማየት በጣም ያስፈልጋል። በጣም በጣም ማለት ነው። እና ተደጋጋሚ ጊዜ ሄዳችሁ ብታየው ሄርሜላ ይገባሻል። አንቺ አብርሃም ጋር አንድ ላይ ሆኖ አብርሃም ላንቺ ወት የሚሆንሽ ምናምን እሷ ትሻላለች፣ እቺ ትሻላለች እቺ ፈገግታ ከፊቷ አይጠፋም፣ ይቺ ተሻለ ከዛች እንደዚህ እንደዚህ ከዛች እንደዚህ እንደዚህ እየተባለች በዚህ ሰሞን በተለይ ሩታ በጣም ነበር የተቀጠቀጠችው። አብርሃም ወደ ውጭ ሊሄድ ነው ምናምን፣ ባለሰሞን በቃ ከዚሽ ጋር ይሻላል ሩታ ነጭናጫ ነች። ይሄ ሁላ የሚሆነው እውነት ነው የምላችሁ፣ ከፈረድም በእናንተ ነው። በጭራሽ በጭራሽ ኔጌቲቭ የሆኑ ሀሳቦች ላይ ሀሳብ መስጠት አያስፈልግም። በቃ ዲሳይድ አድርጎ ግራና ቀኙ ማየት ያስፈልጋል እንጂ ተመሳሳይ ኬዝ ነው እየመጣ ያለው። የሆነ ነገር ሲፈጠር ሁልጊዜ ሳይድ ይዛቸው እኛም እኮ ነው የምንሰደቡ፣ እኛም እንረቀጣለን፣ እኛም እንፈጫለን፣ እኛም እንትን እንምላለን። ግን ያ ለምን ይሆናል ያ ለምን ይሆናል? በቃ ስህተት የሆነውን ስህተት ነው በቃ ይሄ እንዲህ ስህተት ሲሆነ ይሄ እንዲህ መታረም አለበት ማለት ሲቻል ፈርዘር መሄዱ ግን በፍጹም በፍጹም አግባብ እና አግባብነት የሌለው ነው ብዬ አስባለሁ። በመጨረሻም እንግዲህ ትናንትና የተፈጠረው ነገር አይታችኋል። ሰርፕራይዝ ይሆናችኋል፣ ብዙዎቻችሁ ያልጠበቃችሁት ነገር ነው። እኔ ግን አስቀድሜ እንደነገርኳችሁ በመግቢያ ላይ ነግሬያችሁ ነበር ይሄ ነገር እንደሚሆን። ሊያስታርቋቸው ነው የታሰቡ እንደዚህ ቡታጀራ ላይ ነው ምናምን ብያችሁ ነግሬያችሁ ነበረ። ስለዚህ ግራም ነፈሰ ቀኝ አሁን ያለው ጉዳይ ያው ስሜታዊ ከመሆን እነሱ የተነሳ ወረቀት እስከ መቅደድ ፍርድ ቤት ሄደው ነገሮችን እስከ ማበላሸት ምናምን ደርሰዋልና ዋናው ነገር እናተኩር እናተኩር እናተኩር ብዬ ለእናንተ መናገር የምፈልገው ውድ ቤተሰብ ትኩረት እናርግ ብዬ የምፈጠረ ከዛ በኋላ በንጋታው እንግዲህ እርቃቸውን አይተናል ማለት ነው። ግን ዋናው ግን መሆን ያለበት ውድ ቤተሰቦቼ ዋናው መሆን ያለበት ዋናው መረዳት ያለብን ፕሊስ፣ እኔ የእውነቴ ነው። እናንተ ትክክለኛ ነገር ነው የምትናገሩት ትክክለኛ ውሳኔ ነው። አንዳንድ ሰዎች አይጠፉም። ትክክለኛ ነገር ነው የምትናገሩት፣ ያንን ስሜት እንረዳለን። ነገር ግን ፈርዘር የሄዱ ጉዳዮች ላይ ደግሞ በስድብ በመጥፎ ነገር እኛን ነገ ነጥብ የሚያስጥሉን ነገሮች ላይ ሀሳብ ባንሰጥና ባንናገር፣ ወደ ስድቡ ባንሄድ በጣም አሪፍ ነው ብዬ አስባለሁ። በመጨረሻ በመጨረሻ በመጨረሻ መናገር የምፈልገው ሄርሜላ እንግዲህ ትንሽ ጨጓሯ ተልጧል፣ ጨጓሯ ተልጧል፣ ተገሽልጧል እንግዲህ ሰው በቆፈረው ጉርጓድ ይገባል። ሁለት ባለትዳር መሃል ገብታ አጉል እንቅስቃሴ አጉል ነገር ስታደርግ ነበር። ልጁ ግን በስነ ስርዓት ልቡ የት እንዳለ መድረሻው የት እንደሆነ በግልጽ ትናንትናው ቪዲዮ ላይ አሳይቷል። ስለዚህ ይህን ነገር ምናልባት አንቺ አቃለሁ ፍቅር ወይም ደግሞ የሆነ ነገር ኖሮች ሳይሆን ፈልገሽ የመጣሽው ነገር አለ አንደኛ ነገር ትኩረት ማግኘትን ዝናን ነው እና ያንን ነገር ብታገኝም ግን አሁን የተሸነፍሽ እልህ አይነት ነገር ውስጥ ገብተሻል። ይህ እልህ ደግሞ ይበልጥ አንቺን ይጎዳሻል ብዬ ነው የማስበው። ትናንትና ኮሜንቱ ላይ ገብተሽ እንትን ብትይ ሄደሽ ብትረጂ ኦቨር አንቺ ላይ ነበር እንትን ስድብና እንትኑ ያለው። ስለዚህ እንደሰማሁት ከሆነ ያው ሄርሜላ ነገሮች እያበቆላት ነው ብዬ አስባለሁ። እነዚህ ልጆች ሊታረቁ ነው ግን ግን አሁንም ያልጠራ ጉዳይ አለ። ሩታ ዚ ላይ ሰርፕራይዝ ተደርጋ የቤቢ ሻወሯን እና ጾታ ለማወቅ ነው የመጣችው እንጂ ኦልሬዲ እርቅ ተፈጽሞ ነገሩን ተምብሎሉ ማለት አይደለም። ግን ትናንትና ባየችው ግን ሄርሜላ እንደተናደደች እንደተናደደች አንዳንድ ሰዎች ነግሮኛል። መናደዷን በምን አወክ ካላችሁኝ ደግሞ ማለት ነው ሰሞኑን እንግዲህ ከነ አብርሃም ቲም ጋር አጠፋም ነበረና፣ ከዛ ይሄ ቪዲዮ ከተቀረጸ በኋላ ግን እንደሄደች ነው የሰማሁት። እንደሄደች ነው አልነበረችም። በቦታውም በቦታውም የለችም። እዛ ከነበረበት ቦታ ራቅ እንዳለች ነው የሰማሁት። ስለዚህ ምናልባት ለሩታ ምቾት ለመፍጠር ይሆናል ብለን አስብ ነበር። ነገር ግን ያ አይደለም በቃ ይሄ ነገር በመሆኑ በጣም ተናዳለች። ኦልሬዲ አሁንም በጣም ትኩረት ማግኘት በጣም እንትን ማድረግ ትፈልጋለች። ስለዚህ አሁን እሷን ለማዳን የምትፍጨረጨሩ ሰዎች ልጅቷ እያረገች እና እየሄደችበት ያለው ነገር ትክክል እንዳልሆነ አውቃችሁ ተረድታችሁ ማስቆም አለባችሁ ብዬ አስባለሁ። ቦታው ላይ አለመገኘቷ ነገሮችን ጥሩ አድርገውታል ብዬ አስባለሁ። አሁንም ከሕይወታቸው ውጪ ለማለት እንወዳለን። ውድ ቤተሰቦቼ አሁን ላይ አንፍረድ፣ አንፍረድ የሚለውን ነገር ዋናውን ሀሳብ ጭብጥ አድርጌ የመጣሁበት ነገር ይህንን ነው ይመስላል። ባየነው ነገር በጣም ደስ ትለናል። እንኳን ደስ አላችሁ ማለት እፈልጋለሁ። እውነቴን ነው። ውለዱ፣ ክበዱ እንኳን ደስ አላችሁ። እናንተ ኦዲየንሱ ስለሚወዳችሁ እናንተ ለኦዲየንሱ ደግሞ ትጨነቁ ሆነ አንዳንድ ነገሮችን አስተካክላችሁ ለኦዲየንሱ ሪስፔክት ባለው ነገር እንድትመጡ እንመኛለን።